ሮቤል አምዶም እባላለሁ። ያው በቅርጻ ቅርጽ ዙሪያ መስቀሎች ይሄ ምስል ስል አድኖ ምናምን ያሉ ለቤትም ለጸሎት ቤት የሚሆኑ በዛ ዙሪያ አሁን እየሰራ ይገኛሉ። በራሴ ማለት ነው። ትምህርት እየተማርኩ ያለ ድሮ በእንጨት ዙሪያ ምናምን ስራ ነበረ፣ አናፂነት ምናምን፣ ኖርማል ፈርኒቸር ስራዎች ቅርጻ ቅርጽ የሌለበት እና ይሄ ከጀመርኩት ግን ወደ አምስት ዓመት ይሆነኛል። በዚህ ዙሪያ ግን በቃ ልክ እንዳየሁት መቼ ተስጦ ይኖራል ብዬ ነው የማስበው። ስልክ ወዲያው እንዳየሁት ቀጥታ ነው የቻልኩት፣ እና ከዛ በቃ ውስጤ ላይ ያደረ በዚህ ቀጠልኩት። ለምሳሌ እቺ የዚኛው አናት እቺ አሁን ዲዛይን የተነሳችው ናት። ገና መጀመሪያ እንደዚህ ዲዛይን ይነሳል፣ ከዛ በኋላ ይቀረጻል። አሁን ይሄ ፍልፍል እንደዚህ ፍልፍል ይሆናል ማለት ነው። እንደዚህኛው የዚህ እንትን አድርጎ አለ። ይሄ የዚህ አይነት ይፈለፈላል፣ ግን መጀመሪያ ዲዛይን ነው የሚነሳው፣ ከዛ በኋላ ወደ ፍልፍል ይገባል ማለት ነው። በዚህ የስቅለት አለው በዚህ ደግሞ የሚቤታችን አለው እና ሲሰራ ፊቱ ምናምን ሲሰራ ቀረሮ ከሆነ አይሸራረፍም። አፍንጫ አስተዋጣ ምናምን ወደዚህ ግሬን የለውም። ይሄ ግሬን አቅጣጫ መስመሮች አሉትና ይሄ አሁን ወደዚህ አቅጣጫ አሁን ለምሳሌ ይሄ ግሬን ወደ አንድ መስመር ነው ግሬን አለው ማለት ነው። ወደዚህ ሰራ ሊሸረፍ ይችላል። ለትናንሽ ለጠቃቃ ምናምን አይሆንም። ይህኛው ግን ግሬን የለውም። በቃ ጥቅጥቅ ያለ እንጨት ስለሆነ ለፊት ምናምን ለመስራት ምናምን አሪፍ ይሆናል ቀረሮ እና ሁለት አይነት ነው ያሉ። አሁን ሌላ ትናንሽ መስቀሎች ምናምን ደግሞ ሌላ አይነት እንጨቶች አሉ። ቀስ ብለክ በስርዓት ነው የሚሰራው እና ጊዜ በጣም ይፈጃል። በግምት እንትን አታደረገውም። ስልክ ያው ይደክመሃል። አንዳን ሙሉ ሌሊት የሚሰራበት እንትን አለ። ሌሊት ሙሉ ቁጭ ብለህ ስለሆነ እንደዚህ ቶሎ ቶሎ ምናምን ጨርሰህ የሚኬሄድ አይነት አይደለም። በጥንቃቄ የሚሰራ ነው። አይን ለአይን በጣም መጥፎ ነው። ዝሉ ደቃቃኖች እና ለመስራት ትንሽ እንዳይሸረፍ ምናምን ጥንቃቄ ስለሚደረግ ትንሽ ከበድ ይላሉ፣ ጊዜ ይወስዳሉ። በዛ አሁን ለምሳሌ ይሄ ለጸሎት ቤት የሚሆን ነው፣ ገና ጨረሱትም ጀምሮ ያለ በዚህ በእንትን ተፈልፍሎ ጸሎት ቤት የሚቀመለው እንዳለ። ስራዎች በትዕዛዝ ነው። ለቀጣይ ግን በደንብ ስቶር ከፍቼ ማት ሱቅ ትንሽ ከፍቼ እየሰራ ተቀምጦ የሰው እያየ መርጦ ምናምን እንዲገዛም አደርጋለሁ። አሁን ግን በሶሻል ሚዲያ ላይ ነው ያለው። በዛ ይደውላሉ፣ ያዛሉ፣ ይሰራሉ። በዚህ በነዋይ ቅዱሳን በመስቀሎች፣ መንበረታወት በሮች፣ በዛ ላይ ደግሞ ለቤት የሚሆኑ ጌጣጌጦች። አለፍ ብሎ ደግሞ አርት እንደ አርት ስለሆነ በተለይ በምስሉ ዙሪያ እንደ አርት ስለሆነ ወደ ሆቴሎች ምናምን፣ አጠቃላይ በቅርጻቅርጽ የሚሰሩ ነገሮች እንገባሉ ብዬ አስባለሁ ከዚያ ጋ